ልጅ እያለ ጋዜጠኞችን ታስቸግር ነበር አሉ። ቲያትር ትንሽ ተመትቶ ነበር። እዚህ ላይም ትተውናል። ከደራሴ ባሻገር ከመገናኛ አንስቶ ስምንት ኪሎ ሜትር በእግሩ ይመላለስ ነ የጠፋው ኢትዮጵያዊነት ማንሳት ነው የፈለግነው በዋናነት ዋ ከመልካዎቻችን የመሴ ሾው ነው። መሴ ሾው በአባይ ቲቪና በመሴ ሾው ዩቲዩብ ቻናል የሚተላለፍ የመሸት የመዝናኛ ፕሮግራም ነው። አሁን መሴ ሾው እንደቀጠለ ይገኛል። ቀጣው ፕሮግራማችን ደግሞ የእንግዳ ፕሮግራም ይሆናል። ዛሬ አንድ ወጣት አርቲስት ይዤላችሁ መጥቻለሁ። በተለያዩ ድርሰቶች ይታወቃል፣ ተዋኝም ነው። እንዲሁም ሌሎችም የአዘጋጅነት ስራ ይሰራል። የኋላ እሸት ግርማ ይባላል። አሁን ደግሞ በቅርቡ የወርቃማ እንቁላል ተሰኘ የህፃናት አጋዥ መጽሐፍ ጽፏል። ስለዚህና ስለ ሥራዎቹ ላወጋው በክብር ጋብዣዋለሁ። በክብር ተቀበሉልኝ! በክብር ተቀበሉልኝ! ሰላም ነው እንደምን አለ ኳንደና መጠበላቸሁሁሉ። ሰላም ነው ሰሞኑን አንድ የወጣ የህፃናት መጽሐፍ ሳይ ያው እኔ ልጆች እወዳለሁ በጣም እና ለልጆች ጠቃሚ ነገር ጽፏል ብዬ እስቲ እንግዳ ረጋ ላረጋ አሰብኩኝ። ወይ እኔ በጣም ደስተኛ ነኝ፣ በእውነት በጣም ደስተኛ ነኝ። ምንድነው ወርቃማ እንቁላል ይላል። ምንድነው መሰለ የቲያትር መጽሐፍ ነው። የልጆች የቲያትር መጽሐፍ ነው። ግን ምንድነው ስለ ቲያትር የተወሰነ ነገር እንዲያውቁ አላል፣ መሰረታዊ የሚባሉትን ነገሮች በተረት እያዋዛ? የተወሰኑ ስዕሎችም አርጌ እኔም በፊት ልጆኝ ወደዚህ ወደ ቲያትር ምናምን ስመጣ እንዲህ አይነት ቀለል ያሉ ነገሮች አላገኘሁም ነበር። እና ሳስበው በተረት እያዋዛ ስለ ቲያትር የሆኑ የሆነ ስለ ትወና ጥያቄና መልሶች እያረኩ ለምን አልሰራም ብዬ ነው። በዲያሎግ መልክ ነው፣ በዲያሎግ መልክ ነው። ቲያትር ነው፣ ከዛ ግን የትወና ማስተማሪያም ነው እዛን ፕራክቲስ እያደረጉ እያነበቡ እንደ ጨዋታም እንዲጫወቱበት ነው ዋናው ሀሳቤ ማለት ነው። ለልጆች አሁን ምንድን ነው ጠቀሜታውን እሱ ያብራራላቸው። አሁን መሴሾ ለሚመለከቱ ልጆች እና ወላጆች ወላጆችም ለልጆቻቸው እንዲገዙ አሁን ምንድን ነው መሰለ እንደም መግቢያ ለኝ መግቢያው ላይም ጽፌዋለሁ። እንደው ቲያትር መማር ወይም ስለ ቲያትር ማወቅ በሙያው ባትቀጥልም ግን አሁን ሶሻል ነገርህንም በደንብ ያሳድገዋል፣ አክቲቭ ይሆናሉ ለምሳሌ ሊሆን ከሰባተኛ ክፍል ስማር የሆነ ቪዝብል አልነበርኩም፣ ማለት ምታይ ልጅ አልነበርኩም። ከሰባተኛ ክፍል በኋላ የሆነ ቲያትር እንትን ውስጥ ስገባ ክበብ ውስጥ ገብቼ ምናምን መሳተፍ ስጀምር ግን በጣም አክቲቭ ነው የሆንኩት። የደረጃ ተማሪ ሆንኩኝ። የሆነ ቀልጠፍ ቀልጠፍ ማለት ትጀምራለህ፣ ነገሮችን ማየት ትጀምራለህ በደንብ እና ያ እኔ ያገኘሁትን ነገር ወይኖች ለምን ልጆቹም ከዚህ ጋር ከተረት ጋር አገናኝቼ አልሰጥም በሚል ነው እንግዲህ ይዘቱ ምናልባት አዝናኝ ተረት አለ፣ የማቅለም ጨዋታዎች፣ ጥያቄና መስላ ክወና ነው ያ ክወና ነው ክወናው ምንድነው? ከዚህ ከመጽሐፏ ውስጥ የካራክተሮቹን የሆነ የሆኑ ዲያሎጎች ፕራክቲስ እንዲያደርጉት እዛው፣ ለምሳሌ ቤተሰብ ከሆነ እያነበበላቸው ያለው ፕራክቲስ እንዲያደርጉት እስቲ እንዲበሉ፣ በኩራት ተራመዱ ምናምን እየተባለ ኤክስፔሪንስ እንዲያደርጉት ነው። ሳቢ የት ያገኙት ሳላሁኔንን አሁን በወላጆች ዴሊቨሪ ነው እየሰራን ያለ ነው። ስልክ ቁጥሮች አሉን፣ ሶሻል ሚዲያ ላይ ምናምን የምናስቀምጠው ስልክ ቁጥሮች አሉን። በሱ ማግኘት ይችላሉ። በቅርቡ ግን የተለያዩ ኢቨንቶች አሉ የህፃናት እዛ ላይም ታስተዋውቃላቸው ማግኘት ይችላሉ ብዬ አስባለሁ። አይ በእውነት ለህፃናት አስበህ ይህም በመጽሐፍ ልትመሰገን ይገባል። እውነቱን ለመናገር እኔም አሁን የሆነ ነገር ሰራው ብዬ ከማስባቸው አንድ ነገሮች ይሄኛውን እንደ ትልቅ ነው ማየው። ይህን እስከ ስንት ዓመት ያሉ ልጆች ማንበብ ይችላሉ? ይህንን ከዘጠኝ እስከ አስራ ሦስት ላሉ ልጆች ነው። ስለዚህ ልጆች ይሆናል፣ በደንብ ይሆናል። ያው እገዛ አለው። አንድ እንግዲህ ምንም ያለ መግዛት የምትፈልገው ወላጆች አለ እገዝቻለሁ። ቆንጆ መጽሐፍ ነው። ገለጥ ገለጥ ሳደርገው ጥሩ ቁም ነገሮች አግኝቻለሁ። ልትገዙ ትችላላችሁ። ሞራ ስጡት። በጣም የሚገርም ነገር አንተ፣ ያው ብዙ ጊዜ ከጀርባ ነው ያለው። ሰሞኑን በዲስቲቪ የሚተላለፈው ማረፊያ ሲትኮም ደራሲ ነህ አላወቅኩም ነበር። አይገርምም? ብዙ ሰው ለምን እንደሆነ አልገባኝ። በነገራችን ላይ ማረፊያ ላይ ብቻ ሳይሆን ማለት ሶስት ሁለት አንድንም ወይ አቤልን ነው ወይ መረድን ነው ደራሲ የሚያደርጉት እንጂ እኔ ደራሲው ምናምን ስላቸው፣ አንተ አሪፍ ሲትኮም ልታመሰግኑት ይገባል፣ የማረፊያ ሲትኮም ደራሲ ነው። ቪዲዮን አንድ ተመልክተ እንመለስ። ከሆነላችሁ ኮሎኔል አዲስ አበባ ካልሆነላችሁ ደሞ የሰፈሩ ሰው እንደሚጠራ ኮሎኔል እሱም ጥሩ ነው። ስራዬ ነው አይለኝም። ግን ደግሞ ሌላው ጉዳይ እኔ እያወራሁ በመሀል ያቋረጠኝ ቡና ያቀራርብ ነው እና ማርሽባንድ ያጀብሻ ማርሽባንድ ሪቫን ይቆረጥልሽ

ያው እኔ ሁሌ ስጽፍ ምንድን ነው አጠገቤ ያሉ ካራክተሮች አሉ። ያው የወጣቶች ስቶሪ ነው እና በብዛት ማቃቸው ልጆች ናቸው። እና እዛ ላይ ትንሽ ትንሽ ቅመም እየጨመረን ነው ምን ሰራው ከዛ በኋላ አንዴ ከሰራ ነው በኋላ ምን ሆነ፣ ኢቲቪ የሬዲዮ ገባ። ሬዲዮ ሲገባ ጨረታ ነበረ፣ ያንን እንተናለን። ከዛ በኋላ ነው ሌሎች ቅመማ ቅመሞች እየተጨመሩ ያው ገቡበት ዝግጅት ምናምናምን፣ እንደዛ ሆኖ፣ ያው እንደምታየው ምንድን ነው ርዕሰ ጉዳዩ በተለይ ማህበራዊ ጉዳይ ነው። የአከራይና የተከራይ ጉዳይ ነው። ግን ይህን የጠፋው ኢትዮጵያዊነት ማንሳት ነው የፈለግነው በዋናነት። ሁሌ አከራይና ተከራይ እንደተጠማመዱ ነው ብዙ ጊዜ። የእኛ ደግሞ ትንሽ ለየት የሚያደረገው ምንድን ነው አባት የሆኑ አከራይ ለምን አናረጋቸውም በሚል እንደዛ፣ እንደ አባት የሚቆጡ እንደ አባት የሚያዙ የሆነ ደግሞ ኮሚክ ፍሌቨር ያላቸው አባት ነው። ሌላ በተጨማሪ እንደገና በባላገሩ ቴሌቪዥን ይተላለፍ የነበረ ሶስት ሁለት አንድ ተካታይ ድራማ ድራሲን አንተ ነው። ያ የቲያትር ሲትኮም ነው። እሱን ወደ መቶ ምናምን ክፍል ሂዷል። አሪፍ ድራማ ነበር በጣም በጣም የሚገርም ነበረ ሲያስታውሰሩን መለስ እንችላለን። እዚህ ላይ ትተውናለህ። አንተ ከደራሲነት ባሻገር እዚህ ላይ ተውናለሁ። ምን ትዝታለህ? እዚህ ሶስት ሁለት አንድ። ምንድን ነው መሰለህ፣ በምንድን እንዴት ነው መሰለህ፣ ወደ ቲያትር፣ እሱ ደግሞ ከቲያትር ነው አገር ፍቅር ነበርና ኪሳችን ውስጥ ምንም ብር የለም፣ ግን እኔና ጓደኛዬ አቤል በቃ የሆነ ቲያትር ፕሮዲውስ ማድረግ አለብን ምናምን ብለን አሰብን። እዛስ በቃ ስቶሪዎች አውራን ምናምን፣ እንደዚህ ቢሆን እንደዚህ ቢሆን ምናምን ከተጻፈ ልምምድ ጀመርን። ከዛ ፋይናሊ በቃ ማስታውሰው ምንድነው የሲናሪ ምናምን ገንዘብ የለንም፣ ቲያትሩ አልፎ ማለት ነው። ከዛ አንድ ጓደኛችን ነው ሁላ ያበደረንና እሱን ዳራሱ ለመክፈል ብዙ ጊዜ ነበር የፈጀን። ለምን እዛንኛ ደግሞ ስንገባ ቲያትር ትንሽ ተመቶ ነበረ ሞቅ አላለም ነበርና በጣም ረጅም ጊዜ እሱን፣ እንደውም በዚህ አጋጣሚ እናመሰግናለን ብድሩን ስለታገሰን ማለት ነው። እና ያንን አስታውሳለሁ ከእንትኑ ባሻገር። እስኪ አንድ ፎቶግራፍ አሳይ ደግሞ እንችላለን። ይህ ማን ነው? የጻና መጽሐፍ የተጻፈልን ልጅ ነው ወይስ ማን ነው? ይህ ማ እራሱ ነው። እዚህ ጋር ቁጭ ያለው ዋላሽት ነው። ስንት ዓመት ነው ይሄ ልደት የተከበራል? ነው ወደ ስንት ሆነ? አስራ አንድ አስራ ሁለት ልደት በነገራችን ላይ እንደዚህ በሱፍ ነው የተከበረልኝ። እስከተወሰነ ጊዜ ድረስ ጊዜ ነው፣ በሱፍ ነው የተከበረልኝ። እንዳዳም ነው አንድ ልጅ በሱፍ ነው የተከበረ ለብዙ ጊዜ፣ ደስ ይላል። አሁን ያመጣሁት ለምንድን ነው? በሱፍ ነው፣ ከረባት አለ፣ ጋዜጠኛ ነው የምትመስለው። እና ልጅ እያለ ጋዜጠኞችን ታስቸግር ነበር ጋዜጠኛ የመሆን ፍላጎት ነበር? አይ አይደለም፣ እንትን ግጥም ገጥማለሁ እና በፊት ሀያ ሁለት ነበር ሰፈሪ ማለት ነው እና አዲስ አድማስ የድሮ ቢሮ ታቀው ከነበረ ሳቆሉ ገባ ብሎ በቃ ሁለት ቤት ምናምን ነው የሚያልፈን ማለት ነው እና በቃ እሱ ጋር ቆሜ ነብሳቸውን ነው ማውጣው በቃ እነ ጋሽ ነቢ ነብሳቸውን ይማረው እነ ሰርጸ ድንግል ጣሰው ሰዓሊው እና ደራሲው በቃ ግጥም ገምግሙልኝ ሲወቱ ሲገቡ እና አይናገሩኝ ነገር። ያው ትንሽ ልጅ ነኝ ደግሞ ተቀብለውም፣ መገምገም ምኑን ይገመግሙታል። እና በቃ ሁሌ እንግዳ ራሱ መጣ ማለት ነው። ጥበቀው ይዞኝ ይሄዳል። እነ ሀረግን ምናምን አስፈርማቸዋለሁ። የሆነ እንግዳ አዲስ አድማስ ከመጣ እንትና መጥቷል፣ አርቲስት እንትና መጥቷል ምናምን ብሎ ወይ ፊርማ ይዤ ሄዳለው። የዛኔ ደግሞ ያው ስልክም እንደልብ አልነበረም ወይ ፎቶ ትነሳም ምናምን ብቻ እንደዚህ አንድ ደራሲ አለፈ ከተባለ አሉ በቃ ገንቡ ብል የአርቱ ፍላጎት ነበረ በፊት እንጂ ጋዜጠኛ የመሆን ፍላጎት ግን። በአንድ ጎን ደግሞ አባትህ ደግሞ ቤት ውስጥ ጭፈራ ዘፈም ያስተምሩ ነበረ ያስተምሯቸው ነበረ ሰርግ ላይ ምናምን ራሱ በጣም አይለኛ ዘፋኝ ነው። እሱም ወንድሙም ማለት ነው። መንታ ወንድም አለው። አሁን ክፍለ ሀገር ነው። በቃ ሁለቱ መዝፈን ከጀመሩ በቃ ቀለጠ ነው። ሰርግ ላይ በቃ ኃይለኛ ዘፋኝ ነው እና በአዲስ አልበም የባህል ሙዚቃ ከወጣ ይዞ ይመጣል። ቅማታ በለው ነው በቃ ጨፍሩ፣ ተነስተህ በቃ ትጨፍራለህ። እንደዚህ ይጨፈራል። እንዲህ ነው ተከሻለህ፣ እንዲህ አድርገው ምናምን እንዳለው ዘፈኑ ለምን በየትኛው ድምፅ ይገርማል። ስለዚህ አሁን አንተ ወደ ድርሰቱ አድርተል የመጀመሪያ አስገመገምከው ጽሁፍ ምን ፊድባክ ተሰጠው? ወይም ምን መነሳ እኔ ደፍሬ እንደዚህ መጀመሪያ እንኳን ለማለት ይከብዳል። ግን በእርግጥ እንትን ቲያተር የተመረቅንበትን ስራ ያው የመጀመሪያ እሱን እንበለውና ድድ ማስጫ ይባላል እሱ ነው እንደ መጀመሪያ ስራ የማየው። ያው ግን እሱን ቲያትር ከተማርኩ በኋላ ስለሆነ ብዙም ያው የከፋ ፊድባክ አልገጠመኝም። ብዙዎቹን ያውን አዲስ አድማ ስም ስልህ እንደ ትዝታ የሚገርምህ ማለት ነው። እኔ የሚያገኙኝ ሰዎች የሚያበረታቱኝ ናቸው። ብዙ ጊዜ በጣም እንደ አንተ በጣም ጎበዝ ነው አያዩትም፣ ሲጀመር ድርሰቱን አያዩትም በዛው ይነ እንዳልኩ ጥበቀው በጣም እንተ ጓደኛዬ ነው ጓደኛዬ ነው። ስለሆነ ያው የእድሜው እንትኑ እንዳለ ሆኖ እዛ ይነግራቸዋል። ልጅ እኮ ድርሰት ጽፋለች እናንተ ጎበዝ ነህ አንተ በጣም ጎበዝ ነው የምትሆነው። እናም ብዙ አሉ። እነ ሰለሞን ግራፊክስ ዲዛይነር ምናምን የምጠቅሳቸው እነ ሰርፀ ድንግል እንዳልኩህ እና እንደዛ በፊድባክ ደረጃ እንትን ያሉኝ ሰዎች ይሄ ኮመንት ከማድረግ ይልቅ ማበረታታት ብዙ ጊዜ የገጠ ነው። የመጀመሪያ ድርሰት ምን ነበር? የመጀመሪያ ድድ ማስጫ ትያትር ማለት ነው። በትያትር በትያትር እዚያ ዩኒቨርሲቲ ታየ፣ ዩኒቨርሲቲ ሳይሆን አገር ፍቅር ነው ያሳየነው። ትልቅ ትያትር ነው ትያትር ነው። ትያትር ተምረሃል እና አባት ደግሞ አያውቁ አቶ ግርማ የውቁ ትያትር ተምሯል እሱ። ለምንድን ነው ደበካቸው አሉኝ። ለምን ምንድን ነው መሰለህ፣ ተፈሪ መኮንን ነው በነገራችን ላይ ቲያትር የተማርኩት። እንዴት ነው መጀመሪያ፣ ሰባተኛ ክፍል ጀመርኩ አላልኩህም? ቲያትር ክበብ ምናምን። ከዛ እንትን ልክ ትምህርት ሊጀመር ሲል፣ በቃ ከዚህ በኋላ ቲያትር የሚባል ነገር ማቆም አለብህ፣ ትኩረት ትምህርት ላይ ምናምን ተባልኩ። ዛሬ ያቺን ይዣለሁ። ከዛ ኤሌክትሪክ ኢንስታሌሽን ተፈሪ መኮንን ስገባ ቲያትር ዲፓርትመንት ተከፈተ ማለት ነው። ተከፈተ በቃ እንዴት ላድርግ ግራ ገባ ማለት ከነገርኩት ያቺ የሰባት ክፍሎ አለች ሊያስቆመኝ ነው። ስለዚህ ምን አሰብኩ እንደምንም እንደምንም እቺን አመት ጨርስና የሚቀጥለው አመት ሌላ ትምህርት ቀጥያለሁ ትምህርት ብዬ ቲያትር ገባለሁ ብዬ የሚቀጥለው አመት ገባው ማለት ነው። እዛ ያው ሁለተኛ አመት ምናምን ሆኜ ነው እሱ ያረፈውአርፈውአይሉነብሳቸው መገነት ይማረው። እና ሁለተኛ ዓመት ላይ እንደም ትንሽ በቃ ቅር የሚለኝ የምር ተመርቄ አይቶኝ የተወሰነ አሁን በቃ እሱ ግን ትንሽ ማለት ጋብዣው ነው የሆነ ቀን አይቶኛል። በቲቪ ምናምን ነገር እየው ሳይገለጥለትም ግን እንደዚህ ጓደኞቹ ነግረውታል። የሆነ ቲቪ ፕሮግራም ላይ እንዲለፍስል ማለት ነው። ግን የሆነ እኔ ራሴ ጋብዣው የሆነ ነገር ቢያይ ጥሩ ነበር፣ አልፈቀደም። ምንም ማረግ አይቻለም። በጣም ለጥበብ ፍቅር አለ፣ ሰማኩ። በልጅነት ከመገናኛ አንስቶ ስምንት ኪሎ ሜትር በእግሩ ይመላለስ ነው። የት ድረሱ? ስምንት ኪሎ ሜትር ከመገናኛ ስንት ኪሎ ሜትር ነበር የምትመላለሱ? አደል ለምሳሌ ሊያልፍም ይችላል እኮ ከምንድን ነው ይሄ፣ ከቤተ መንግስት ምናምን ኮተቤ ሊሄድ ይችላለሁ። ከስድስት ኪሎ ኮተቤ ሊሄድ ይችላለሁ። ለምንድን ነው የምትሄደው? ያው ቤዛ እኔ ብርም አይኖርህም፣ ብርም ቢኖረ ወይ መሀል ላይ ትበላበታለህ። የምትሄደው ለልምምድ ለቲያትሩ ለምናምን ነው፣ ቲያትር ልምምድ ምናምን ልታረግ ያው እዛ አዳራሽ ምናምን ለመሄድ ነው። ስለዚህ አንተ አሁን ከትወናው ወደ እንትኑ እያደብቀ የተቆልክ ነው? አሁን ግን እየተመለስኩ ነው። ደግሞ ስራዎች አሉ ከፊት የሚወጡ እንዳልኩ ነው። እቺን አሁን ከሶስት ሁለት አንድ በኋላ በጣም በቃ የድርሰት ፍላጎት ስለነበረኝ ተከታታይ ሲትኮሞዎች ምናምን ምናምን ሲመጡ አልመልስም ትወናውን ነው መመልሰው፣ እንደ በቃ አምጡት ነው። ለምን ያ በቃ ኢነርጂው ስለነበረኝ በጽሁፍ ደረጃ መመልሰው ስራ አልነበረ ለዛም ነው አሁን ትወና ጥፍት ጥፍት ብዬ ቀረት የነበረው። አሁን ግን ለትወናውም ጊዜ መስጠት እንዳለብኝ ገብቶ ስለዚህ አንተ አሁን ትያትሮች ሰርተሃል፣ ጽፈሃል፣ ፊልሞችም ሰርተሃል። ከነዚህ ውስጥ የአንተ ተወዳጅ ስራው የትኛው ነው? በጣም ተወዳጅ ሆነው እኔ በጣም እንግዲህ አንድ ቀን የታየው እንጂ ድድ ማስጫ ነው በጣም የምወደው። እንዳልኩ መልሼ ላመጣው እችላለሁ ከጊዜ እርጋ ማለት ነው እና ግን የመጀመሪያ ስራይም ስለሆነ ሊሆን ይችላል፣ ለህዝብ በመታየት ደረጃ ምናምን። ድድ ማስጫ በጣም ደስ የሚለኝ ነገር ስራ። ስለዚህ አሁን ስንት ሲትኮም ደርሰሃል? እስካሁን በመጽሐፍ ወረ አንድ አምስት ስድስት። ማን ማን የሚባሉ ናቸው? ሁለቱ ከፊት ነው የሚመጡት፣ አዲስ ናቸው። ሹሩሩ የሚባል አለ። ምንድነው ዘጠነኛው ሺ የተወሰነ ክፍል ሞክር ያለውነበርበት ማለት የተወሰነ ክፍል ብዙም ክፍል ባይሆን ማለት ነው። ሹሩሩ ሸዋፈራው የነበረው አለ፣ ይው ማረፊ አለ፣ ሶስት ሁለት አንድ አለ። እንዳልኩ ሁለቱን ገና በቅርቡ ሚስጥር እንዳላወጣ ነው። ሁለት ከፊት ቆንጆ ቆንጆ ስራዎች አሉ። በዚህ አጋጣሚ እንደውም በደንብ ብትጠብቁኝ ደስ ይለኛል። አሁን ላይፍ እንዴት ነው? ከማን ጋር ነው? አላገባህም? መቼም ታገባው? እኔ እንጃ። ስለዚህ አሁን ሴት ኮሞች ይጻፍክ ነው ያለኸው? ብዙ ጊዜ የእናት እጅ የለመደ እኮ ቶሎ አያገባም። እንደዛ ይባላል ግን እኔ እንደዛ ስቤም ሳይሆን እንደገጠመኝ ነው እንጂ አሪፍ ነገር ካለ በቃ እኔ መቼ ነው የሚያገባው የሚል አዲስ ሲትኮም ጽፋለሁ አሁን ስለዚህ በቀጣይ ምን ጠብቅ በቀጣይ እንዳልኩ ከፊት ሌሎች ስራዎች አሉኝ በሲትኮሙ ደረጃ ምናምን ይሄም መጽሐፍ እንግዲህ ይቺን ዓመት በደንብ የሚንሸራሸር ነው ብዬ አስባለሁ። ያው እያልን ደግሞ እንቀጥላለን፣ እያየን ቲያትሩም መምጣት አይቀርም። ስቴጅ ፕሌዎችም አሉኝ እንግዲህ እንሞካክራለን። በጣም እናመሰግናለን። በጥሬነና ክብረዚ ስቲሎ ስለመጣ በጣም ነው አመሰግነው። በመጨረሻ ማስተላለፍ የምትፈልገው መልክት ካለ? በጣም እኔም እጅግ በጣም በጣም ነው የማመሰግነው። ያው ማስተላልፈው መልክት ምንድን ነው፣ እቺን መጽሐፍ በደንብ ብታዩት ለልጆቻችን የሚጠቅም ነው ብዬ አስባለሁ ስለዚህ በደንብ እየገዛችሁ ይችን ወርቃማ እንቁላል ብታነቡ ወርቃማ እንቁላል ትበላላችሁ፣ ወርቃማ ፍሬ ይኖረዋል። ቴንክ ዩ ቨሪ ማች። አስተያየት ስለሰጠህን ማብራሪያ ስለሰጠህን እናመሰግናለን። በክብር ሸኙልኝ። ቴንክ ዩ እንግዲህ ተመልካቶቻችን የዛሬው መሴ ሾው ፕሮግራም ይመስል ነበረ። ፈታ ዘና እንዳላችሁ ብዙ ቁም ነገሮች እንደጨበጣችሁ ተስፋ አድርጋለሁ። ሳምንት ደግሞ በሌሎች እንግዶች እና በሌሎች ፕሮግራሞች ጠበቃችኋለሁ። እስከ ሳምንት፣ መልካም ሳምንት ይብላችሁ። አወዳችኋለሁ፣ ወዳችኋለሁ። ሰላማችሁ ይብዛ።